ዘጠነኛ ቀኑን ያገባድደው የኢራንና እስራኤል ጦርነት ዳፋው ለዓለም እንዳይተርፍ ተፈርተዋል። ሀያላን አገራት ጎራ እየለዩ መሰለፋቸው፣ ዓለም የሶስተኛው የዓለም ጦርነት ቀይ መስመር ላይ ናት ይላሉ። እኛም በዚህ ፕሮግራማችን ይህንን ጦርነት ከቀደሙት ሁለቱ የዓለም ጦርነቶች አጀማመር ጋር የሚያመሳስሉት ማሳያዎችስ ይኖሩ ይሆን እያል ከሰዓቱ የተለያዩ መረጃዎች ጋር እያጣቀስን አራት አበይት ጉዳዮችን አንስተን እንዳስሳለን። አብራችሁን ቆዩን። ቆዩም የሶስተኛው የዓለም ጦርነት ቀይ መስመር ኢራንና እስራኤል የዓለምን ቀልብ የተቆጣጠረ መጠነ ሰፊ ጦርነት ውስጥ ከገቡ አንድ ሳምንትን አሳልፈዋል። ለብዙ ወራት ከፍተኛ ውጥረት የቆየው የአገራቱ ግንኙነት ሰኔ 13 ቀን 2025 ዘመቻ አንበሳው ተነሳ በሚል መሪ ቃል እስራኤል ባደረገችው የአየር ጥቃት በይፋ ተለኮሰ። የኢራን የኒውክሊየር ማብላያ ጣቢያዎች ላይ ያነጣጠረው ጥቃት ግለቱን እያናረ የሰው ልጆችንን ስጋት እየተቆጣጠረ ባይጠበቂ አሰቃቂ ሁኔታዎች ቀጥሏል። ለእስራኤል ጥቃት አጸፋ ኢራን 150 የባላስቲክ ሚሳኤሎችንና ድሮኖችን በመጠቀም ከተሞች ላይ ከፍተኛ ጉዳት ያደረሰች ሲሆን ሰሮኳ ሆስፒታል ላይ የተፈጸመው ጥቃት ለመቶዎች መጉዳት መንስኤ እንደሆነ የተለያዩ የመገናኛ አውታሮች ዘግበዋል። ይህ ዘገባ እስከተዘጋጀበት ጊዜ ድረስም በሁለቱም ወገን ከ800 በላይ ንጹሐን ሰዎች ሕይወታቸው ተቀጥቷል። ይህም ቀጠናውን ብሎም ዓለምን ለከፍተኛ ስጋት እንዳዳረገ መረጃዎች ያሳያሉ። በጉዳዩ ላይ በግልጽ አሜሪካና ሩሲያ የገቡበት ሲሆን ሁለቱም በዲፕሎማሲ ይፈታ ቢሉም፣ በተለይም አሜሪካ ወታደራዊ ጣልቃ ገብነትን ስትጠቁም ሩስያ ይህን በመቃወም አስጠንቅቃለች። አውሮፓዊ ያን ግጭቱን በዲፕሎማሲ እንዲፈታ ግፊት እያደረጉ ሲሆን ዓለም አቀፉ የኃይል ገበያ ደግሞ ሀርሙዝ የተሰኘው ቁልፍ የነዳጅ ዘይት ማመላለሻ መንገድ እንዳይዘጋ ትልቅ ስጋት ውስጥ መውደቁን ለሮይተርስ የዜና ምንጭ አስታውቋል። የግጭቱ ስፋትና አጠቃላይ አካሄድ ዓለም ሶስተኛው ጦርነት እንዳይጀምር ስጋት ውስጥ እየከተተው ይመስላል። ይህንን ጦርነት ከቀደሙት ሁለቱ የዓለም ጦርነቶች አጀማመር ጋር የሚያመሳስሉት ማሳያዎች ይኖሩ ይሆን? መፍትሄ ለመስጠት የሚበጁ ድሎች ምንድን ናቸው? የተለያዩ መረጃዎችን እያጣቀስን የተነሳንበትን ርዕሰ ጉዳይ ቀጥለን እናብራራ። አሁን ላይ እየተካሄደ ያለው መካከለኛው ምስራቅ ትኩሳት ዓለምን ወደ ሶስተኛ ውቂት ሊወስዳት ይችላል የሚያስብሉ ጉዳዮቹን ተንታኞች በአራት ከፍለው ያስቀምጣሉ። ለመጀመሪያው የተለያዩ ጎራዎችና የእጅ አዙር ጦርነቶች በሁለቱም የዓለም ጦርነቶች ላይ የታዩና ለአጀማመሩም ትልቅ አበርክቶ የነበራቸው መሆናቸውን ታሪክ ያስረዳል። ጦርነቶቹ ቅርጽ እንዲይዙ ያደረጋቸው ሀያላን አገራት ጎራ እየለዩ መሰለፋቸው ነበር። ሀያላኑ በጎራ ሲሰለፉ ከነሱ ጋር ግንኙነት ያላቸው ሀገራትም እንዲሰለፉ ስለሚገደዱ መካረሮች ተቆጥሮች ሆነው ዓለም ሁለት ጊዜ የሰው ልጆችን እልቂት ታስተናግዳለች። እስራኤልና ኢራን በማካሄድ ላይ ያሉት ጦርነትም በተመሳሳይ ሀያላኑ ጎራቸውን እያሳዩበት ያለ ይመስላል። ዘኢኮኖሚስት ይዞት የወጣው መረጃ እንደሚያሳየው እስራኤል ከጅምሩ በአሜሪካ እየተደገፈች ሲሆን ከአቀማመጥ ቅርበትና ጠቀሜታ አንጻር ደግሞ አብዛኞቹ የአውሮፓ አገራት ለምሳሌ ጀርመንና እንግሊዝ ከጎኗ እየተሰለፉ እንዳሉ የመረጃ ምንጩ ጨምሮ አስነብቧል። አብዛሃኞቹ የባህረ ሰላጤው አረብ አገራት እነ ሳዑዲ አረቢያና የተባበሩት አረብ ኤምሬትስም ከጎኗ እንደሆኑ ከመግለጫው መረዳት ይቻላል። በኢራን በኩል ሂዝቦላህና ሁቲ ጦርነቱ ላይ በመሳተፍም ጭምር የተሰለፉ ሲሆን ሩሲያ እና ቻይና በግልጽም በስውርም አጋርነታቸውን እያሳዩ መሆናቸውን ሪፖርቶች በማሳየት ላይ ናቸው። ጦርነቱ የሚቀጥል ከሆነ ሌሎች ተዋናዮችም ጎራቸውን እየመረጡ የሚመጡ ስለሚሆን ሶስተኛው የሰው ልጅ ርቄት በቅርቡ ሊከሰት ይችላል። ሁለተኛው ማሳያ ወታደራዊ ዝግጅትና እሱን ተከትሎ የሚፈጠሩ አለመረጋጋቶች ጦርነቱን ዓለም አቀፋዊ ይዘት ሊያባብሰው ይችላል። የመጀመሪያውን የዓለም ጦርነት መነሻ ብንመለከት በውጥረት ላይ የቆየውን የአገራትን ሁኔታ ያባባሰው የአርዶ ክፍራን ፈርዲናንድ በጽንፈኞች መገደል ሲሆን በዚህም በፖላንድ በ918 ነፃ አገር ሆና እንድትወጣ መንስኤ ነበር። ዘኢንተርናሽናል ኢንስቲትዩት ስትራቴጂክ ስታዲስ ማለትም ስልታዊ የዓለም አቀፍ ተቋም ጥናቶች መረጃ ማሳያ እስራኤልና ኢራን በወታደራዊ ብቃታቸውና አቅማቸው ትልቅ ደረጃ አላቸው። ልዩነታቸው የቅርጽና የዓላማ ብቻ ነው ይላል። አሁን ላይ ለእስራኤልና ኢራን ግጭት እንደ አቀጣጣይ መንስኤ ተደርጎ በተለይም በእስራኤል በኩል የሚገለጸው የኢራን ኒኩሌር ጉዳይ ነው። የኢራን የኒኩሌር መታጠቅ ለህልውና አስጊ ስለሆነ እና አገሪቱ ያበለጸገችው ያለችው ኒኩሌር ደግሞ በጣም አደገኛ መሆኑን መረጃ አለኝ ያለችው እስራኤል ከ60 እስከ 70 በመቶ የደረሰውን ኒኩሌር አስቆማለሁ ካልሆነ ህልውና አደጋ ላይ ይወርቃል ስትል ብትቆይም ከሰሞኑ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአያቶላህን ስርዓት እናስወግዳለን ሲሉ ተደምጠዋል። ኢራን ያልተጠበቀ ጉዳት ሰረኳ ላይ ማድረሷን ተከትሎ የእስራኤል

ካትዝ ከዚህ በኋላ የኢራን መንፈሳዊ መሪ አያቶላ ካሚኔ በሕይወት እንዲቆይ አንፈቅድለትም ማለታቸውን ፍራንስ አያራ ዘግቧል። ይህ አካሄድ በጎራ እየተከፋፈሉ ላሉ ሀያላን እንደ ማስጀመሪያ መክንዮ በመሆን ወደ ሁሉን አቀፍ ግጭት ሊወስድ ይችላል። ሶስተኛው ማሳያ የተራራቀና እርስ በርሱ ሊያጠፋፋ የሚችል ርዕዮተ ዓለም ወይም አይዲዮሎጂ መኖሩ ነው ይላሉ የፖለቲካል ሳይንስ ምሁራን። ሁለተኛው የዓለም ጦርነት ትልቁ አባባሽ መንስኤ ፋሺዝምና ዲሞክራሲን በተካረረ ልክ የሚያራምዱ ሀያላን መፈጠራቸው መሆኑን ታሪክ ያሳያል። ያል በመካሄድ ላይ ያለው የእስራኤልና ኢራን ጦርነት ላይም የየአገራቱ የርእየቱ ዓለም ልዩነት ትልቁ ዘዋሪ እንደሆነ ተንታኞች ያስረዳሉ። እስራኤል ፓርላመንታሪ ዲሞክራሲን የምትከተል ሲሆን፣ ኢራን ደግሞ እስላማዊ አብዮትን የምታራምድና የእስራኤልን ነጻ አገር የመሆን ሁኔታ ያልተቀበለች ናት። ይህም ማለት የየአገራቱ ፖሊሲና እንቅስቃሴ የሚቃኘው በዚህ ሂሳብ በመሆኑ ማንኛውም ትርጓሜ በዚያው አግባብ ስለሚመነዘር ግጭቶች በተለያየ ደረጃ ሲካሄዱ ቆይተዋል። የኢራን ኒኩለር መታጠቅ የርእየቱ ዓለሟን ለማሳካት ማስገጃ ማስጌጃ ከሆነ የእስራኤል መርህ ይጣስና ቆይቶም ቢሆን ጦርነቶች ማዋልዱ አይቀርም ይላሉ ተንታኞች። በሌላ በኩል የእስራኤል ርእዮተ ዓለምም በራሷ የሚመች አስተዳደር ለማምጣት እንድትሰራ ስለሚያስገድዳት የኢራንን አስተዳደር መዘወር ትፈልጋለች በማለት የሚሞጉትም አሉ። አራተኛው ምልክት ሀያላን አገራት በሁለት ግጭት ጣልቃ መግባት መጀመራቸው ነው። በሁለቱም የዓለም ጦርነቶች ታየው ተቀዳሚ መንስኤ ሀያላን ሀገራት እነ እንግሊዝ፣ ጀርመን፣ ሩሲያ፣ ፈረንሳይና የመሳሰሉት በተለያዩ አሰላለፍ መፋጠጣቸው እንደነበር ይታወቃል። እነዚህ ተጽዕኖ ፈጣሪ ሀያላን በመካሄድ ላይ ባለው የእስራኤልና ኢራን ግጭት ውስጥ እጃቸውም እያስገቡ መሆናቸው ዓለምን ስጋት ላይ እየጨመረ ነው ይላል የዘ ኢንዲፔንደንት መረጃ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰኔ 19 ቀን 2025 እንደገለጹት በቀጣዮቹ ሁለት ሳምንታት ውስጥ ኢራን የኒውክሌር ድርድሩን ማድረግ መቻል ወይም አለመቻሏን ካየም በኋላ ስለ ጦርነቱ መተባበር ጉዳይ አቋማችንን እናሳውቃለን ማለታቸውን ቢቢሲ ዘግቧል። ፕሬዚዳንቱ ይህን የተናገሩት የኢራን ምክትል የውጭ ጉዳይ ሚኒስትር አሜሪካ በጦርነቱ እጇን ካስገባች እንተላለቃለን በማለት ለቢቢሲ ከገለጹ ከ24 ሰዓታት በኋላ ነው ሲል ይገልጻል የዜና ምንጩ። ይህ በእንዲህ እንዳለ የእስራኤልና የኢራን የመካከለኛው ምስራቅ ግጭት ለሀገራችን ለኢትዮጵያ ቢሆን ይዞት የሚመጣው አደጋ ይታሰብበት አስብለዋል። ኢትዮጵያ ያለችበትን የአፍሪካ ቀንድ አስቸጋሪ ሁኔታ ሊፈጥሩበት የሚችሉ ሁለት ክስተቶች ብቅ ብለዋል። የመጀመሪያው በመካከለኛው ምስራቅ በእስራኤልና በኢራን መካከል የተጀመረው የሚሳይል ጥቃት ሲሆን፣ ሁለተኛው ደግሞ የሰሞኑ የአሜሪካን ኮንግረስ የሶማሊላንድ ሪፐብሊክ ነፃ ሕግ ተብሎ የቀረበው ነው። እስራኤልና ኢራን በኒኩሌር ጣቢያዎችና በወታደራዊ ይዞታዎች ላይ የጀመሩት የሚሳይል ጥቃት አድማሱን የሚያሰፋ ከሆነ ከአሜሪካ በተጨማሪ እንደ እንግሊዝ ፈረንሳይና መሰል የአውሮፓ አገሮች ጣልቃ እንደሚገቡ እየተሰማ ነው። በኢራን ጎራ ደግሞ ሩሲያና ቻይናን ጨምሮ ሌሎች አጋሮች በማሰለፍ ከፋርስ ባህረ ሰላጤ እስከ ቀይ ባህርና ህንድ ውቅያኖስ ድረስ የጦርነቱ ቀጠና ሊሰፋ ይችላል። በሩሲያ ና በዩክሬን ጦርነት ወቅት ይፈራ የነበረው ሶስተኛው ዓለም ጦርነት የሚቀሰቀስበት አጋጣሚ ይፈጠራል። የአፍሪካ ቀንድ አገሮች እንደለመዱት የውክልና ጦርነት ውስጥ ከገብተው አካባቢው ለአደጋ መጋለጡ አይቀርም። በእንቅርት ላይ ጆሮ ደግፍ እንዲሉ ኢትዮጵያ ጨምሮ ለወትሮም በከባድ ኢኮኖሚ ችግር ውስጥ ያሉት የአፍሪካ ቀንድ አገሮች በመካከለኛው ምስራቅ ጦርነት ተባብሶ የሚቀጥል ከሆነ ከውጭ የሚያስገባቸው የምግብና ምግብ ነክ ምርቶች የተለያዩ ቁሳቁሶችና ነዳጅ ዋጋ ላይ ከፍተኛ ጭማሪ ይጠብቃቸዋል። ከአሁን እንኳ በነዳጅ ዋጋ ላይ ጭማሪ መደረጉ እየተዘገበ ሲሆን ዋላ ደረሲ ሌሎች አስፈላጊ የገቢ ምርቶች ዋጋን በከባድ ጭማሪ መመታት አይቀርም። በጦርነቱ ምክንያት የአየር ትራንስፖርትና የባህር መጓጓዣ መስመሮች ሲዘጉ ደግሞ ከሚታሰበው በላይ የዋጋ ጭማሪ ስለሚከተል የአገሮች ኢኮኖሚዎች ከመጎዳት አልፈው ሊሽመደመዱ ይችላሉ። በቅርቡ ለፓርላማው የቀረበው በጀት ላይ ውይይቶች ሲደረጉ ይህንን ንገተኛ ጉዳይ ታሳቢ ቢደረግ ይሻላል። በዓለም አቀፍ ደረጃም ሆነ በሀገር አቀፍ ድንገት የሚያጋጥሙት ክስተቶች እንደ ቆይታቸው መጠን መፍትሄ ሊፈለግላቸውም ይገባል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስት የባህር በር ጥያቄ አጀንዳ አንስቶ በከፍተኛ ሁኔታ መነጋገሪያ ከመሆን አልፎ በቀይ ባህር ቅርብ ርቀት ላይ ተቀምጦ ተቆልፎ መኖር እንደማይቻልና ምላሽ ማግኘት እንዳለበት ግፊት እየተደረገ ነው። ከአንድ ዓመት በፊት ከሶማሊላንድ ጋር የተደረገው የባህር ባህር በር ማግኛ የማግባቢያ ስምምነት በእንጥልጥል ቢቀርም ኤርትራ ከኢትዮጵያ ስትለያይ በሸፍጥ አሰብን ወደብን ስለወሰደች ማስመለስ አለብን የሚሉ ድምጾች ጎልተው እየተሰሙ ነው። የባህር በር ጥያቄው በጉልበት ሳይሆን በሕጋዊ በፖለቲካዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ የሚሉ ድምጾች ሲሰሙ፣ በሌላ በኩል በኤርትራ በኩል ቀናነት ከሌለ ማንኛውንም አማራጭ መጠቀም የሚሉም ድምጾችን በስፋት ይሰማሉ። የባህር በር ጥያቄው አጀንዳ ከተነሳ ወዲህ ሁለቱ አገሮች ወደ ፍጥጫ እያመሩ ሲሆን ከሰሞኑ ከመካከለኛው መስራቅ ሁኔታና በሱዳን ካለው ከተሸራረበ ውጤቱ አስከፊ ሊሆን እንደሚችል ይታሰባል። ሌላው በአሜሪካ ኮንግረስ የቀረበው የሶማሊላንድ ሪፐብሊክ እውቅና ሰጥቶ አገር የማድረግ እንቅስቃሴ ወትሮም በቋፍ ላይ ያለውን የአፍሪካ ቀንድ ሌላ ትርምስ ይዞበት ሊመጣ እንደሚችል ይታሰባል። ከዋናዋ ሶማሊላንድ ራሷን አግላ አገር ሳትሆን የአገር ያህል የገዛ ሰራዊቷ፣ ፓርላማ፣ ምርጫ፣ የመገባቢያ ገንዘብና የመሳሰሉት ያሏት ሶማሊላንድ ከኢትዮጵያ ጋር እውቅና መሰረት ያደረገ የባህር በር የመግባቢያ ስምምነት ስትፈራረም የተነሳ ውዝግብ ቀላል አልነበረም። ሶማሊያ የኢትዮጵያ ድርጊት በማውገዝ ግብፅና ኤርትራን ለማስተባበር የሄደችበት ርቀት አይዘነጋም። በግብፅ መሪነት ኢትዮጵያ ቀይ ባህር ድርሽ እንዳትል በተደጋጋሚ መግለጫዎች ሲወጡም ነበር። ይህ ሁሉ ሆኖ በሶማሊላንድ ምርጫ ተካሂዶ አዲስ ፕሬዚዳንት ሲመጡ ነገሮች ቢቀዘቅዙም ሶማሊያ በቱርኪ አማካኝነት ከኢትዮጵያ ጋር በአንካራ እርቅ ፈጥራ ሳለች ነው ሰሞነኛው የአሜሪካ ኮንግረስ የሶማሊላንድ እውቅና ጉዳይ ብቅ ያለው። ምንም እንኳ ሀያሉ አሜሪካ ትራምፕ ወደ ስልጣን ሲመጡ በአፍሪካ በሚከተሉት ፖሊሲ የሶማሊላንድ እውቅና ጉዳይ ገበታው ላይ እየቀረበ ቢሆንም በመካከለኛው ምስራ ከእስራኤልና ከሀማስ ከሐማስ ጦርነት በኋላ እንደገና እስራኤልና የኢራን ጦርነት ሲከተል ድንገት በኮንግረሱ በኩል ሲከሰት ውጥረት ሊፈጠር እንደሚችል ይታሰባል። ሶማሊላንድ የአሜሪካን እውቅና ብታገኝ፣ ለኢትዮጵያ የባህር በር ጥያቄ ምላሽ ብትሰጥ፣ ኢትዮጵያ ወደ ባህሩ ድርሽ እንድትል የማይፈልጉ ኃይሎች ተቀናጅተው እንቅስቃሴ ሊጀምሩ ይችላሉ። የባህር በር ጥያቄው ከሶማሊላንድ በተጨማሪ በሌሎች ምላሽ ማግኘት አለበት የሚለው ግፊት ሲያይልም ውጥረት እንደሚፈጠር ይታሰባል። አካባቢው ወትሮም የውክልና ጦርነት፣ የድርቅ፣ የረሃብና የስደት ዋነኛ ማዕከል በመሆኑና በጎረቤት ሀገሮች መካከልም ጠንካራ ትስስር ስለሌለ ለሰላም መደፍረስ በጣም ቅርብ ነው። የእስራኤልና የኢራን ጦርነት በጊዜ ከተገቶ ካልቆመ ጦሱ ለአካባቢው ሀገሮችም ይተርፋል። በኢትዮጵያ በኩል የመጪውን ዓመት በጀት ይህንን ያፈጠጠ ችግር ታሳቢ ከማድረግ በዘለለ በአገር ውስጥ የሚስተዋሉ አለመግባባቶች፣ ግጭቶች፣ ከፍተኛ የኑሮ ውድነትና ሌሎች አንገብጋቢ ችግሮች መልክ ለማስያዝ የሚረዱ መፍትሄዎች ላይ ማተኮር ይገባል። ዘወትር እሳት ላይ እንደ ተጣደ ድስት የሚንተከተከው የአፍሪካ ቀንድ ውስጥ ራቅና ቀረብ ያሉ ኃይሎች ይዘዋቸው የሚመጡ ተግዳሮቶች ከዚህ ቀደም ያስከፈሉ መስዋዕትነቶች ታሳቢ በማድረግ በተቻለ መጠን ለመከላከል በቂ ዝግጅት ያስፈልጋል። ለዚህም ዝግጅት ይረዳ ዘንድም ውስጣዊ ችግሮችን በሰለጠነ መንገድ ለመፍታት ፈቃደኝነት ማሳየት፣ ከእልህና ከግትርነት በመላቀቅ ልዩነትን አክብሮ ለጋራ አገር አብሮ መቆም፣ ለግጭትና ለውድመት መንስኤ ሊሆኑ የሚችሉ ብልሹ ድርጊቶችን ተባብሮ ማስወገድ የግድ መሆን አለበት። አሸናፊና ተሸናፊ በማይኖርበት ጦርነት ተዘፍቆ ኢትዮጵያ ለታሪካዊ ጥራቶች ቀላል ኢላማ ማድረግ ተገቢ አይደለም። የመካከለኛው ምስራቅ ግጭት ይዞት ከመጣው አደጋ ኢትዮጵያን ለመጠበቅ ጥንቃቄ ይደረግ።